አሰላሙ አለይኩም ወረህመቱላህ። ዛሬ የመጣሁት ለማስታወቂያ ነው። እንደምታውቁት እንግዲህ ውይይቶችን ጀምረናል። የተለያዩ ውይይቶች በዋነኝነት በመዝሃቦች በመንሃጆች መካከል ያሉ የሀሳብ ልዩነቶችን በመረጃ የምናይበት የውይይት መድረክ የጀመረ መሆኑ ይታወቃል። እንዲህ በዋነኝነት በሰፊው ብዙ አወዛጋቢ አጀንዳዎች ሲነሱ ቆይተዋል በሰኞ ሮብ ዓርብ በሳምንት ሶስት ቀናት ውይይት ስናደርግ ቆይተናል መሀል መሀል ላይ የተለዩ ክስተቶች ሲፈጠሩ ከመቋረጣቸው በስተቀር ባለፉት ሶስት ወራት እኒህ ውይይቶች እየሄዱ ነበር የተወሰነ የተቃወማቸው ሰው ይኖራል በጣም ብዙ ደግሞ የደገፈ ይኖራል ያም ሆኖ የአንድ ለአንድ ውይይት ግን ከአሁን ቀደም በኡስታዝ ማዝ ነዚፍ እና በኡስታዝ አደም መሐመድ መካከል በቢዳ ዙሪያ አድርገን ነበር አሁን ደግሞ ኢንሻላህ ሁለተኛውን ውይይት ለዚህ እሁድ አዘጋጅተናል። ባለፈው እሁድ ነበር የተዘጋጀው ያው በሙፍቲ ሀዘን ምክንያት ተዛውሮ ነበር። ኢንሻላህ ዛሬ ምሽት ሶስት ሰዓት በቲክቶክ ላይቭ ቆንጆ የውይይት ፕሮግራም ይኖረናል። ተወያዮቹን ኦልሬዲ ታውቋቸዋላችሁ። ሼክ ፈክሩዲን መሐመድ ከደሴ ይሆናሉ። በዛ በኩል ደግሞ በሼክ አብዱልአዚዝ መሐመድ አሚን ከሲያትል ይሆናሉ። ቢድዓን እንዴት እንረዳው በሚል ርዕስ በጣም ቆንጆ የሆነ ውይይት ያደርጉልናል። ይህ ውይይት ጨዋነት የተሞላበት ምንም አይነት መጥፎ ስነ ምግባር የማይታይበት ሰዎቹም፣ የታወቁ ብዙ ደረሶች አሏቸው። በኢልሙ ዘርፍ ረጅም ጊዜ የቆዩ ከመሆናቸው አንጻር ኢስላማዊ ስነ ምግባርንና አደቦችን የጠበቀ የልዩነት አደቦችን የጠበቀ በጣም ብዙ አዳዲስ ነገሮች የምንማርበት ውይይት እንደሆነ ማስታውሰ ወዳለሁ እንዳልኳችሁ ዓላማችን መሸናነፍ አይደለም። ዓላማችን አንዱ አንዱ ላይ ያለውን በላጭነት ማሳየት አይደለም። ነገር ግን የተለያዩ አመለካከቶች፣ መዝሃቦች፣ መንሃጆች ቤዝ የሚያደርጉባቸው መሰረቶች እንዳሏቸው ዲናዊ እንትኖች፣ መረጃዎች እንዳሏቸው እንዲሁ ከመሬት የበቀሉ ወፍ ዘራሽ አለመሆናቸውን እና ዑለሞች እንዲህ አይነት ልዩነቶችን ለማስተናገድ በቂ ምክንያት እንዳላቸው በማሳየት እንዲህ አይነት ነገሮች ላይ ያለውን ውጥረት ለመቆ ለመቀነስ መሞከር ነው። አንዳንዶች የሚያስቡት እንዲሁ እንዲህ አይነት ልዩነቶች ላይ የምናተኩረው ሙስሊሙን ለመከፋፈል ምናምን ይመስላቸዋል። በፍጹም ከዛ የተለየ ነው። እንደውም ሙስሊሙን ቀልቡን አንድ ለማድረግ ቢያንስ ወንድሞች ኮ ልክ እንደኔ የሚተማመኑበት መረጃ አላቸው፣ ያሰቡበት የሄዱበት አተረጓጎም አላቸው የሚል አረዳድ ላይ እንዲመጣ ማድረግ ነው። የመዝሃብ እና የመንሃጅ ጥላቻውን በምንም መልኩ የማባባስ ፍላጎትም የለንም። ያን አይነት አቅጣጫም አልተከተልም። አልሐምድላ እስካሁን ድረስ በጣም ጨዋና በጥሩ ስነ ምግባር የተሞሉ ውይይቶች ናቸው እየተካሄዱ ያሉት። እኒህ ውይይቶች በምንም መልኩ ጉዳት አላቸው ብለን አናስብም። እንዳልኳችሁ ተራርቆ ከመተማማት ከመነቋቆሮትን በጋራ በጠረጴዛ አጀንዳ ዙሪያ የላይለላህ ወንድማ ወንድማማችነትን ይዘን ትስስርን ይዘን ቁርአንንም እንደዚሁ ሐብሉላህ የአላህ ገመድ ነውና እሱን ገመድ ይዘን የምናደርገው ውይይት ነው የሚሆነው። ስለዚህ በጣም ሱሉን የጠበቀ ጥሩ መልእክቶችን የሚያስተላልፍ እንደሚሆን ምንም ጥርጥር የለኝም። ሁለቱም ትላልቅ ዓሊሞች ናቸው። ለረጅም ዓመታት ዕድሜያቸውን በኢልሙ ዘርፍ የፈጁ ሰዎች ከመሆናቸው አንጻር ብዙ የሚያሳዩን ጥሩ ጥሩ ነገሮች አሉ ብዬ አስባለሁ። ስለዚህ ከውይይቱ ሁላችንም እንጠቀማለን። ከምሽቱ ሶስት ሰዓት ሲል እንሻላህ እንጀምራለን። ስለዚህ በተክቢር ሚዲያ ቲክቶክ ላይ ብቅ ብላችሁ ውይይታችንን ብታደምቁልን፣ ብትታደሙልን፣ ብታዩልን፣ ሼር ብታደርጉልን፣ ላይክ ብታደርጉልን እጅግ በጣም ትልቅ እገዛ የሚሆን መሆኑን ለማስታወስ ወዳለሁ። ስለዚህ ቀጠሯችን ዛሬ ማታ እንሻላ ከምሽቱ ሶስት ሰዓት ላይ በተክቢር ሚዲያ የውይይት አዳራሽ ላይ እንዲሆን ሁላችሁንም ጋብዣለሁ። የሙስሊም አንድነት የሚያሳስባችሁ ሰዎች ሁላ እንሻላ መታችሁ ብትታደሙልኝ እጅግ በጣም ደስ ይለኛል። ሌሎችም በእንዲህ አይነት ውይይቶች ላይ ለመሳተፍ ፍላጎቱ ያላቸው ሰዎች ደግሞ እንደዚሁ ጥቆማ በኢንቦክስም በምንም ብታቀርቡ እንሻላ የውይይት ስርዓቶቻችንን የውይይት ፕሮግራሞቻችንን ጠብቀን እየተወያየን የምንቀጥል መሆኑን ለማስታወቅ ወዳለሁ። ማታ ሶስት ሰዓት ከምሽቱ እንሻላ በተክቢር ሚዲያ እንገናኝ። ወሰላሙ አሌይኩም ወረህመቱላህ